በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ሰላም ጤና ይስትልን ውዴ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እያል ዛሬ ደግሞ ይዘንላችሁ የመጣነ የእንግሊዝኛ ፊደሎችን ስናነባቸው ማን ብለን እንደምናነባቸው ማለት ነው፣ ምን አይነት ድምፅ እንዳላቸው እያንዳንዳቸውን እናያለን ማለት ነው። ግን ከማንኛውም ጋር ሲነበቡ አናባቢ ድምፃቸው የሚቀያይረው ሆኖ ነገር ግን እነሱን ብለን የምናነባቸው ወይም ደግሞ ስናነባቸው እንደምን ነው፣ እንደ ስድስተኛ ፊደል፣ እንደ አማርኛ እንደ ስድስተኛ ፊደል ነው የምናነባቸው ማለት ነው። ለምሳሌ ኤ ብለን እናነባታለን። ይችን አ ብለን ነው የምናነባት ስናነባት፣ የሰው ስምም ሊሆን ይችላል ሌላ ነገር የሚሆን ይችላል። ስንጽፍ አ ብለን ነው የምናነባት። ማን ብለን አ አ የሚል ድምፅ አላት ማለት ነው። እሺ፣ እቺ ደግሞ ብ ብለን ብ ብ የበ ስድስተኛ ፊደል ብ ብለን ነው አይደል የምናነባት? ብ ብለን እናነባታለን። ብ ብ። እሺ፣ ደግሞ ስ እና ክ ብለን እንደ ሁለቱ ነው የምናነባት እንደ ስ ምናነባት፣ ከአይና ከኢ አናባቢ ጋር ስትመጣ ስ ብለን እናነባታለን። እንደ ክ ደግሞ ከአይና ከኢ ውጭ ከሆነች ክ ብለን እናነባታለን። አይና ሲጋ አናባቢ ከመጣች ስ ብለን እናነባታለን። ከዛ ውጭ ከሆነ ደግሞ ክ ብለን እናነባታለን። ማን ብለን ክ ብለን እናነባታለን። እሺ እች ደግሞ ድ ብለን ነው የምናነባት ድ ድ ድ ከዛ ድምፃቸውን ግን ምን ይላል ይቀያየራሉ፣ ማለት ለምሳሌ ድ ብለን አነበ ነው ለምሳሌ እዚህ ላይ አናባቢ ምን የሚል ቢኖረው፣ ለምሳሌ ኤ ቢኖር ዳ ብለን እናነባለን። ይኸው ብለን ነው የምናነበው ማለት ነው። ስለዚህ እነዚህን ሁሎችንም ስናነባቸው እንደ አማረኛ እንደ ስድስተኛ ፊደሎች አድርገን ነው የምናነባቸው። ድ ብለን ነው የምናነባት ችን ድ ይቺ ደግሞ ኤ የሚል ድምፅ ነው ያላት። ኤ ኤ የሚል ድምፅ ነው ያላት። እሺ፣ ይቺስ? ይቺ ደግሞ ፍ፣ ፍ እዚህ ጋር ብቻዋን ብቻዋን ከሆነች ፍ ብለን ነው አናባቢ ከሌላት እና ነባት አናባቢ ካላት ደግሞ በአናባቢው ድምፅ ይወሰናል ማለት ነው። ለምሳሌ ኤ የሆነ አናባቢው ፋ ይሆናል። ፋ፣ ፍ ብለን ምናነብ የነበረ ፋ ይሆናል ማለት፣ ፋ ስለዚህ ፍ ብለን ነው የምናነባት። ፍ ከአናባቢያቸው ሲመጣ የሚወሰን ድምፁ በአናባቢያቸው ይሆናል ማለት ነው። ብቻቸውን ሲሆኑ ግን የራሳቸውን ድምፅ እንደ ስድስተኛ ፊደል ነው የምናነባቸው። ይኸው፣ ይቺ ፍ ብለን እናነባታለን። ፍ ብለን። እሺ፣ ይቺ ደግሞ ግ ብለን ነው የምናነባት። ግ ግ። ለምሳሌ ይቺ ግ ብለን እያነበብናት ኦ ቢሆን ለምሳሌ ጎ፣ ጎ፣ ጎ ብለን እናነባዋለን። ጎ ጎ ጎ ብለን የኦ ድምፅ እንትን ይለዋል ማለት ነው። ስለዚህ ግ ብለን ስናነባት አናባቢዋ ይወስናታል ማለት ነው። ብቻዋን ስትሆን ግ ብለን ነው የምናነባት። ይቺ ደግሞ ህ ብለን ነው የምናነባት ህ ህ ኤ ቢሆን ለምሳሌ አናባቢው ሃ ይሆናል ማለት ነው። ሃ ኢ ቢሆን አይ ቢሆን ደግሞ ሂ። ኪ ብለን እናነባዋለን። ብቻዋን ስትሆን ግን ማን ንላት አለን? ህ ብለን ነው የምናነባት። እች ደግሞ ኢ ብለን ነው የምናነባት እች፣ እራሷ ምንድን ናት? አናባቢ ናት ማለት ነው አናባቢ ናት። እሺ እቺ ደግሞ ጂ ብለን እናነባታለን። ማን ብለን ጂ ብለን እናነባታለን። ጂ ጂ አናባቢ ይመጣ። ለምሳሌ ኦ ቢሆን ጆ ጂኦ ጆ ብለን እናነባዋለን። ጆ ኤ ቢሆን ደግሞ ጃ ጃ ብለን እናነባዋለን ማለት ነው። ስለዚህ ብቻቸውን ሲሆኑ እንደ ስድስተኛ ፊደሎች ነው የምናነባቸው ማለት ነው። ማንኛውንም ሌተሮች እንደ ስድስተኛ ፊደል እናነባቸዋለን። እንደ አንደኛ፣ እንደ ሁለተኛ የሚቀያየሩት በምን ነው? በአናባቢው ምክንያት ነው እንጂ የሚቀያየሩት ከመጀመሪያው፣ ብቻቸውን ከሆነ እንደ ስድስተኛ ፊደል ነው የምናነባቸው ማለት ነው። እሺ ይቺ ደግሞ ክ ነች። ክ ው ክ ብለን ነው የምናነባት። ለምሳሌ እዚህ ጋ ኤብት ኖር ወይም ደግሞ ኦብ ኖር ኮ፣ ወይም ደግሞ ኤብት ኖር ካ ብለን እናነባዋለን። ግን ብቻዋን ከሆነች ክ ብለን ነው፣ ክ። እሺ እቺ ደግሞ ል ብለን ነው የምናነባት? ል ማን ብለን ል ብለን እናነባታለን። ል ል ለምሳሌ እቺ ል ብለን የምናነባት ኤ ብትኖር ላ ይሆናል። ላ ላ ብለን እናነባዋለን ማለት ነው። ስለዚህ ድምፁን የሚቀያይረው ምን ነው? አናባቢው ነው ማለት ነው። ይህቺስ? ይህቺን ደግሞ ም ብለን ነው የምናነባት? ም ም ብለን እናነባዋለን ማለት ነው። ም ብለን ለምሳሌ እቺ አናባቢ የሚቀያይረው ኤ ብትሆነ እዚህ ጋር አናባቢዋ ማ ብለን እናነባዋለን። ኦ ቢሆን ደግሞ ሞ ሞ። ስለዚህ ም ብለን የምናነባት አናባቢ ሲመጣ ሌላ ድምፅ ይሆናል ማለት ነው። ም ብለን ምናነባት የነበር ኦ ሲሆን ሞ፣ ኤ ሲሆን ደግሞ ማ። ስለዚህ አይ ብትሆን ደግሞ ኢ ነው የአይ ድምፅ፣ ሚ ሚ ሚ ብለን እናነባዋለን ማለት ነው። ስለዚህ እዚ ጋር ስናነባት ብቻዋን ስለሆነች ም ብለን ነው የምናነባት ም። እሺ እች ደግሞ ን ነው ን። እዚ ጋር ኤ ብትሆን ና ና ይሆናል፣ ማለት ነው። ኦ ከሆነች ደግሞ ኖ ኖ። ብቻዋን ከሆነች ግማን ብለን ነው ምናነባት፣ ን ብለን ነው የምናነባት ን ብለን እችስ፣ እች ደግሞ ኦ ነች ኦ ኦ ብለን ነው የምናነባት ማለት ነው። እራሷ ምንድን ናት? አናባቢ ናት። ኦ ብለን ምንላታለን እናነባታለን ማለት ነው። እቺ ደግሞ ማናት? ፒ ፕ ብለን እናነባታለን ፕ ብለን እናነባታለን ኤ ቢሆን ወይም ደግሞ እዚህ ላይ ኦ ቢሆን ፖ ኤ ቢሆን ደግሞ ማን ይሆናል ፖ አይ ቢሆን ፒ ፒ ብለን እናነባዋለን ማለት ነው ይችስ ይች ደግሞ ቅ ብለን ነው የምናነባት ቅ ቅ ቅ ብለን እንላታለን እናነባታለን አናባቢ ሲጨመር ከዚህ ጋር ይቀያየራል። ማለት ለምሳሌ እዚህ ጋር ምን ቢሆን አይ ብትሆን አናባቢዋ ቂ ትሆናለች ማለት ነው። ቂ ለምን የአይ ኢ የሚል ድምፅ ስላላት ማለት ነው። ኤ ከሆነ ደግሞ ቋ ይሆናል። ቋ ይሆናል ማለት ነው። ቃ ይሆናል። እሺ፣ ጋር ኤ ከሆነች ቃ ቃ። እሺ ይቺ ደግሞ ር ር ብለን ነው የምናነባት ው ር ኤ ከሆነ ሮ አይ ከሆነ ደግሞ ሪ ኤ ከሆነ ራ ብለን እናነባታለን። ድምፁን በአናባቢው ምን ስንለው ስንወስነው ማለት ነው። የሚወስነው ምኑ ነው? አናባቢው ስለሆነ እችስ እቺ ደግሞ ስ ብለን እናነባታለን። ስ ስ እችስ እቺ ደግሞ ት ብለን እናነባታለን። ት ት አናባቢ ብንጨምርበት ለምሳሌ ከዚህ ጋር ኤ ብንጨምርበት ታ ይሆናል። ኦ ብንጨምርበት ደግሞ ቶ። ብቻዋን ከሆነች ት ብለን እናነባታለን። ት ብለን እናነባታለን ማለት ነው። እሺ ይቺስ፣ ይቺ ደግሞ ኡ ብለን ነው ምናነባት። ኡ፣ ኡ ብለን እናነባታለን። ይቺ ደግሞ ቭ ማን ብለን እናነባታለን። እችን ደግሞ ብለን እናነባታለን። እችን ደግሞ ው ብለን እናነባታለን ማለት ነው። ው እሺ፣ እቺ ደግሞ ክስ ክስ የሚል ድምፅ አላት ማለት ነው። ክስ እቺ ደግሞ ይ ብለን ነው የምናነባት። ማን ብለን ይ ብለን እናነባታለን። አናባቢ ቢኖር ለምሳሌ ኤ ብትሆን ያ ይሆናል። ኦ ቢሆን ደግሞ ዮ። አይ ብትሆን ይ ይሆናል ማለት ነው። ስለዚህ አብዛኞቹ አብዛኞቹ ሳይሆን ሁሎች ፊደሎች ማለት ነው። ሁሎች ፊደሎች ብቻቸውን ካላናባቢ ከሆኑ እንደ ስድስተኛ ፊደል ነው የምናነባቸው ማለት ነው። እንደ ስድስተኛ ፊደል እናነባቸዋለን። አናባቢ ከሆነ የሚወሰን የአናባቢዎችን ድምፅ መያዝ ነው የሚጠበቅብን ማለት ነው። ለምሳሌ ኤ ከሆነ አ ሚል ድምፅ እንዲወጣ ያደርገዋል። አይ ከሆነ ኢ ሚል ድምፅ አናባቢው ኢ ከሆነ ደግሞ ኤ ሚል ድምፅ እንዲወጣ ያደርገዋል ማለት ነው። ስለዚህ እንዲህ እያደረጋችሁ መጀመሪያ እነዚህን ሸምዳችሁ ከያዛችሁ በኋላ ደግሞ ከአናባቢው ጋር ምን አይነት ድምፅ እንደሚወጣ አናባቢውስ ምን አይነት ድምፅ ነው ያለው የሚለውን ነገር እያያችሁ በአጭሩ ጊዜ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋሳብ በማንኛውም ሶሻል ሚዲያ ደውሉልን። ለዛሬ ዘንላቸው የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ